አላሁ ተዓላ ለእኛ የደረሰልንን ቀን እንኳን ብናስታውስ ውስጣችን ላይ ያለውን ቅሬታ ትተን እንኳን ያንን ቀን ብናስታውስ ከልባችን እሱን የጠራንበት አንድ ጉዳይ፣ አንድ ጭንቀት፣ አንድ ችግር የገጠመን ጊዜ በአራቱ አቅጣጫ ክቡን በራሳችንም በሰዎችም ተስፋ ቆርጠን እየጮህን እየተጫጫህን ሰዎችን ድረሱልን ብለን ስንጠራ እኛን እንዲረዱን እንዲደርሱልን ማንም እኛ ሊረዳ የሚመጣ የለም። እዛ አላህ ነው የሚደርስልን እኛን ለመርዳት እናም በሁለትና በአራት ቀን ውስጥ እኛን ሲያስፈራራ የነበረ እጅግ በጣም ትልልቅ የነበሩ ከባድ ችግሮቻችን ተስፋ በቆረጥንበት ሰዓት በቃ አለቀልን ባልን ሰዓት በእንደዚህ አይነት ጊዜ ነው አላሁ ተዓላ መጥቶ ሐላታችንን የሚቀይረው ችግሮቻችንን ያረቅልናል ፈተና የሆኑብን በሙሉ ያነሳልናል እናም እንድናውቅም ያደርገናል ይህኔ ባህርያ ወህወ መዓኩም አይነማ ኩንቱም ወላሁ ቢማ ተዕመሉነ በሲር። እኔ ካንተ ጋር ነኝ፣ የትም ቦታ ሁነህ፣ ምንም እያደረግኸውን ባንተ በየትኛውም እንቅስቃሴዎችህ ውስጥ የእኔ እይታ አንተ ላይ ነው፣ እያየው ነው። ሰዎች ብቸኛ አድርገውሃል፣ እያየውም ጭምር ነው። እጅግ በጣም ብዙ ፈተናዎች ተጋርጦባሃል፣ መሸከም እንዳቃትህ ማይቻለው፣ ግን ሰብር አድርግ አትፍራ። ለኢብራሂም አለይሂ ሰላም እኮ እሳትን በሚያዘጋጁለት ጊዜ ኢብራሂም አለይሂ ሰላምም እሳቱን በአይኖቻቸው እያዩ ነበር። ኢብራሂም አለይሂ ሰላምም ሙሉ በሙሉ እርግጠኛ ሆነው ነበር እነዚህ ሰዎች እሱን እሳት ውስጥ እንደሚከቱት። እንደዛም ሆኖ እያለ በአላህ ላይ መተማመናቸውን አላቆሙም ነበር። አሁን ይሄ ማለት ከኢብራሂም አለይሂ ሰላም ውስጥ ፍርሃት ወይም ስጋት አልነበረም ማለት አይደለም። ነገር ግን በአላሁ ተዓላ የተማመነ አላሁ ተዓላ በዛኑ ሰዓት በዛኑ ቦታ ላይ ይደርስለታል። እኛ በአላሁ ተዓላ ላይ ብቻ እምነቱ ይኑረን አላህ የእኛን ስጋት፣ ፍርሃት ያነሳልናል በሚል አላህ ከስጋታችን ነፃ ያወጣናል። አላህ የእኔ ረዳት የሆነው እያለ ሁለት አራት ሐውልቶች ወይም ጣዖቶች አያስፈልጉኝም። ለኔ አላሁ ተዓላን የትኛውም ሜዳ ላይ ሁናችሁ ተማመኑበት። ያ ሜዳ የእናንተ ነው የሚሆነው በየትኛውም ጭንቀት ውስጥ ሆናችሁ ጌታችሁን አላህን ፊት ለፊት ካቆማችሁት የናንተን ጌታ ምንም አይነት ኃይል ሊያሸንፈው አይችልም። ጸጥ ብላችሁ ወደ አላሁ ተዓላ ብቻ ተመለሱ። ምድር ላይ ያሉ ሰዎች ስለ አላሁ ተዓላ የሚሉትን ይበሉ። እነሱ የእናንተ ነፍስያና ሸይጣን ሊያስተምሯችሁ የሚፈልጉትን ያስተምሯችሁ። ማመን ያለባችሁ እናንተ ጌታችሁን አላህን ብቻ ነው። አይሆንም፣ አይሆንም፣ አይሆንም! ጌታዬ አላህኔን በፍጹም አይለቀኝም። የኔ ጌታ ዝንጉም አይደለም። የኔ ጌታ ወንጀለኛውም ሁኜ፣ የኔ ጌታ ተጠያቂውም ሁኜ፣ የኔ ጌታ ብዙ ሺህ ጉድለቶችም ውስጤ ላይ እንኳን ኖረውብኝ፣ ነገር ግን ጌታዬን አላህን በጠራሁት ጊዜ ለበይክ ይለኛል። የኔ ጌታ አቤት ይለኛል። ሕይወታችሁን ለአላህ አስረክቡ። አሁኑኑ በሕይወት እያላችሁ ወስኑ፣ የእኔ ሕይወት ያንተ ነው ጌታዬ አላህ በሉ። ልቤ ባንተ ንግግር ብቻ ነው የሚረጋጋው። እኔና ውስጤ ደግሞ ሁሌም ቢሆን ባንተ እንዳመን እንኖራለን።